አሰላሙ አሌይኩም ወረህመቱላ ወበረካቱ። ውድና የተከበራችሁ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? ሰላም ናችሁ? እኛ አለን አልሐምዱሊላህ። እናንተ እንዴት ናችሁ? ዛሬ ደግሞ በእንጀራ ጋገራ ነው የመጣሁት። እንግዲህ እዛችን የምትወደው ኩሽና ውስጥ ማለት ነው። በምትሰጡኝ አስተያየት፣ ሀሳብ፣ ኮሜንት ምናምን በጣም አመሰግናለሁ። ውድ እህቶች አለ ያክብርልኝ። በጣም አመሰግናለሁ። እናንተም ለሀገራችሁ በሰላም አላህ ያብቃችሁ። ውድ እህቶቼ፣ አብሽሩ፣ ጠንክሩ፣ በርቱ። ፍላጎት እንደሆነ አያልቅም። አንዱን ስንሮ አንዱ አንዱ ስንሮ አንዱ አንዱ ስላው ይዱ ነው። ቆየታ ለአመታት የኖራችሁ እህቶቼ፣ ቶሎ ቶሎ ኑሮ ውድ ነው ብላችሁ አትፍሩ። እየኖርን ነው። ሰው እንደምን ነው የሚኖረው? ብያችኋል። ገብቷቸዋል እንደምን ስለሚኖር ምንም የሚያስፈራ ነገር የለው። መኖር ትችላላችሁ፣ አትፍሩ። አገር ለመግባት በነገራችን ላይ በጣም ያስፈራ አይለቅም፣ ፍርሃት አለው። በቃ አገር ለመግባት እንደምንፈራው አረብ አገር ስንሄድ ራሱ እንደዛ ይፈራ ነው፣ ጭንቀት አለው፣ ከባድ ነው ይሆንም አብሽሩ። ቻናሌን ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱ የኔ ውድ ህቶች፣ አመሰግናለሁ። ዛሬ በኩሽና ነው የመጣሁት እና ያው ማገዶ ቆጣቢ ሳይገዛ ክረምት ወጣ። ኢንሻአላህ አንድ ቀን ይገዛ ይሆናል። እስከዛ ድረስ ባለው ነገር መስራት ነው። ዛሬ ብሎግ ልሰራ የቀኑ ውሎ ማለት ነው ከምጣር ነው የጀመርኩት እና ያለውን ነገር ደግሞ በሂደት እናየዋለን። ኦልሬዲ ምጣዴን እየጨረስኩ ነው እና እንዴት ናችሁ? ደህና ናችሁ ወይ? በረታችሁ ወይ? አብሽሩ፣ ጠንክሩ፣ በርቱ። አለህ ግዛችሁ እኛንም አለህ ግዘን እና ይኸው እዚህ ጋር መዴን ጥርግርግርግርግርግርግ አድርጌ አንስቻለሁ ከእዚህ ያላነሰ የነበረው ምንድነው አሮጌ ኬሻ ስላልነበረኝ ክሰል ሲያልቅ ምናምን ነው በኬሻው ምናጠራቅመው ማለት ነው። አዲስ ኬሻ ገዝቼ ነው በአምስት ቀን በስድስት ቀን መጣል አልችልም። ምክንያቱም እዚህ ቢቀመጥ ምንም አይደለም በሚለው ነው። አዲስ ኬሻ እየገዙ ሁሌ ቆሻሻ ማጠራቀም አይቻልም? ካለው ሁኔታ አንጻር ማለት ነው። ያለችኝን እርግፍ አድርግ መሽም ቁጭ አለልም። አመዱ ቢቀመጥ ምንም አይነቅዝ ምን አይል፣ ከዛ ብድጋረግና ከተዋለሁ ማለት ነው። እና እንጀራችን በምታዩት ሁኔታ ተጋግሮ አልቋል። እዚህ ጋር በደንብ አይን አለሁ። እዚህ ጋር ደግሞ በደንብ አይን የለሁ። ምክንያቱም በአንድ በኩል በርዳብኝ ማለት ነው ሶ ይሄን የመሰለ እንጀራችን አልቋል። ወደ ቀጣዩ ደግሞ እና ጓደኞች፣ ምሳችንን በልተን ጨርሰን አሁን ቡና ላይ ነው ያለነው። የቡና ቁርሳችን በቆሎ ናትቺ ዕጣናችን ጨስ ጨስ ነው፣ ጀበናችን አለ እና ሸበላው ባሌ ዚህ ነው። ሰላም በላችሁ። ዛሬ ቪሎግ እየሰራሁ ነው። ከጧት ጀምሬ ነው ቪሎግ የሰራሁት። ቡና ቁርስ ቡና ቁርስ አለን እንግዲህ። እኔም በማርገዜ አንተም በማስረገዝ ነው። በጣም ደስ ብሏቸዋል እውነት ደስ ብሏችኋል፣ ተመልካቾቻችን። እና ምን ሀሳብ አለህ በዚህ ጉዳይ ማለት ነው? ኮሜንቱን ሁሉ ጠቅላላ አይተኸዋል። እናምትላለን እንደሰጣችሁን አስተያየት በጣም ከልብ አመሰግናለኝ። በጣም ደስ ብሎኛል። ማበረታቻን የሆነን ከልብ ተጎናችሁላችሁ ደስታችሁ። በቃ እናንተ ተደስታችሁ ላያችሁ እኛ በጣም ከዛ በላይ ተደሰ ከልብ እናመሰግናለን። አልሐምድሊላሂ። እንግዲህ ከእኛ እኩል ነው ደስ ያላችሁ እኮ እነሱም ደስ ያላቸው ለእኛ ነው አደለ? ለእኛ ደግሞ እነሱ ደስ ስላላቸው ብቻ እኛ በጣም ነው ደስ ያለኝ። ማለት ለዘን ይህን ያህል ወዳጅነት ይህን ያህል እኛ እንድንወልድ እንትን ያደረግን ለን ብዬ ሰው አላሰብኩ ነበርና ከማቆ በላይ በጣም ነው ደስ ያለኝ እና ደስ ብሎኛል። ወደፊት ደግሞ ዜድ ያውጡ ሚስት ናትም ጥሩ እንድትወልድልኝ እፈልጋለሁ። ብዙ እንድትወልድልኝ እፈልጋለሁ። እና ብዙ እንድትወልድልኝ እፈልጋለሁ አንዱን እንየውና እያለ ደግሞ ያለ ሀርቅ ሲመጣ እንጨምረዋለን። እና እና ብዙ ጊዜ ጅንኑ ጠንበለሉ ምናምን ስላችሁ ማለት ነው። ምንድን ነው ብርቅ ነው እንዴ ምናምን ምናምን ለምትሉ ይው ከወግድ አንስቶ ሐይቅ ወስዶ ጅንኑ እምላችሁ እኮ በተግባሩ ነው። በቁመት ኦር በመልኩ ብቻ አይደለም ወኬ፣ በተግባሩ በስነ ምግባሩ፣ በጸባዩ፣ በሁሉ ነገሩ ነው። እና ደግሞ ከዚህ የበለጠ ደግሞ አስደስተሻለሁ ስላለኝም ነው። እሺ፣ እና ውድህቶች አሁን ቡናችን ደርሷል። ያው ለሁለት ሰው ረከቦት ከማቅረብ በሚለው ሂሳብ ነው ነው እንደማይጠቅም ይጠቅማል። ግን ያው ለሁለት ሰው ረከቦት ትልቅ ከማቅረብ ሁለት ሲኒ ማቅረብ ቀለለኝ፣ ያምራል ግን እኔ ደግሞ አሁን አሁን እየደከመኝ ነው። ነፍሰ ጡር አይደለም አሁን ያቃለሽ ለካነሽ በሚለው ነው። ይሄ በባለፈ ያሳየኋችሁ ሽልም ዳቦ ነው እዚህ ደርሷል። እስከሚያልቃነት በቆሎም እዚህ ደርሷል። እናንተም በሰላም መታችሁ። ይሄን ሁሉ የምናሳያችሁ ነገር አገር ላይ ሆኖ ሰው ስታዩ እናፍቃችኋል ምናምን፣ እንሻላ። እናንተም ደግሞ ለቀጣይ ዓመት መታችሁ፣ የልባችሁና ሙራዳችሁ ተሳክቶ ለማየት ያብቃችሁ። ውድ እህቶቼ ምስቲ ቡናችንን እንዩ። የሚጫጫሰው ሲበዛ ጅብሰሙ ይጠቁራል በሚለው እየቀነስኩት ያለሁት ማለት ነው። እንዴት ናት ቡና? እብርህ ነው አልተማሰለ የሆነ መቶ ሰባ ብር ገብቶ ከአንድ በላይ ኑሮ ርካሽ ነው ለማለት ነው የሚወደቱት እንዴት? መቶ ሰባ ምን አላት? አሁን እዛ ሲታሰብ እኮ በዛ አንጻር እኮ ያሁኑን ሲያወዳደሩት ነው ኑሮ ውድ ነው። አገር መግባት ምናምን የሚከብዳቸው። ግን ያኔ የራሱ ሰላሳ ሁለት ብር በሆነ ሰዓት ለመግዛት እንዲህ ነበር። አሁን ግን ሰው ፈታ ብሎ ነው የሚገዛው። እያዩ ይሆናል ገበያውን። ይሄ የብር መርከስ እኮ ነው የሚባለው። ዙምባቡዌ ከተማ አንድ ዳቦ ለመግዛት በኬሻ ነው ብር ተሸክመህ አሉ ነው። እሺ በኬሻ ተሸክሜ አንድ ዳቦ ልዥ ልመለስ፣ ብሩ ወደቀ። ቁም ነገር ዳልዋለም። እና ወዳጆቼ የዛሬው ቪዲዮ ይሄን ይመስላል። እንጀራችን ጋገርን፣ ወጥም የወጡ ሙያ ስለሚያውቁት አላሳየኋቸው። ያ ለዛ ብዬ አላሳየዋቸውም። ቡናውን ምኑ ሴሬሞኒውን ነው። ኧረ አንተ ኧረ በኮሚዳስ ጨፈጭፈኝ አልበላሁም። ዝም በለው። አሪፍ ነው ዛሬ የሰራሁት። እንደውም እናንተ በምት በነገራችሁ መሰረት ነው የሰራሁት እና የዛሬው ቪዲዮ ይሄንን ይመስላል። በሌላ ቪዲዮ እስከምንገናኘው ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄ ትያማረብሽ ማሻአላህ የኔ ቆንጆ ሚስት ምር በይልኝ። ጎማዶች ግን ምርጥ ነኝ። ተወችኝ አለሽ፣ በጣም ለምሳሌ። እንዴ እንዴት አድርግሽ? አረ ሙድ ነው ማለት ቃላት ያጥረኛል። እንዴ ማለት

አላህ ጤነኛ ልጅ እና ጤነኛ ሆነሽ ሁለጅ ልኝ።